ሰለጠነ የሰው ኃይልን በማብዛት የሳይበር ጥቃትን ለመከላከል እየሰራ መሆኑን የኢትዮጵያ ሳይበር ደኅንነት አሶሴሽን ገለጸ። የሳይበር ጥቃቱ በእያንዳንዱ ግለሰብና ተቋማት ዘንድ የተደቀነ ችግር መሆኑን በመገንዘብ ጥንቃቄ ማድረግ ከሁሉም ይጠበቃል ሲል አሶሴሽኑ ገልጿል። አዲሱ ዳዊት የሳይበር ምህዳር የተለያዩ የመረጃ መሰረተ ልማቶችን ኮምፒውተሮች፣ ራውተሮች፣ የኮምፒውተር ኔትወርኮች ተሳስረው የሚፈጥሩት ምናባዊ ዓለም ነው። በዚህ የሳይበር ምህዳር ውስጥ መረጃ ይቀመጣል፣ ይሰራጫል፣ እንዲሁም ይተነተናል። ሳይበር የሰውን ልጅ አኗኗር ከማዘመንና የሩቁን ቅርብ፣ አድካሚውን ቅልል የማድረጉን ያህል በአግባቡ መከላከልና መጠቀም ካልተቻለ ለጥቃት ያጋልጣል። ጥቃቶቹም የሞባይል ስልክ የሚጠቀሙ ግለሰቦችን ጨምሮ የገንዘብ ተቋማትን እንዲሁም በጅምላ በሀገራት ያሉ መረጃዎች ላይ ሊደርስ እንደሚችል የኢትዮጵያ ሳይበር ደኅንነት አሶሴሽን ፕሬዚዳንት ዶክተር ብርሃኑ በየነ ይናገራሉ። የሳይበር ጥቃት መጠኑ ምን ላይ ነው የሚለውን ለማወቅ ራሱ አዳጋች ነው። ነገር ግን በሚያስፈራው ሁኔታ በጣም እያደገ ነው። ምክንያቱም የሳይበር ሀከርስ አጥቂዎች አንድ ታርጌት እያደረጉ ያለው በአሁኑ ሰዓት አፍሪካን የሳይበር አዌርነስ ዝቅተኛ በሆነበት አካባቢ ጥሩ አጋጣሚ ስለሆነ በአሁኑ ሰዓት የጥቃት እንትኑ አፍሪካ ላይ፣ እኛም አገር ላይ በከፍተኛ ደረጃ ተጠናክሮ እየተካሄደ ስለሆነ ይህ እጅግ በጣም አሳሳቢ ነው። በኢትዮጵያ በ2016 ዓ.ም ብቻ ከተለያዩ ተቋማት ላይ ከ18 ሺህ በላይ የሳይበር ጥቃት ሙከራዎች መደረጋቸው የችግሩን አሳሳቢነት ያሳያል። ሀገሪቱም ይህን የሳይበር ጥቃት ለመከላከል ከፖሊሲ ማሻሻል ጀምሮ በዘርፉ የሰለጠነ የሰው ኃይል ለማፍራት ጥረት በማድረግ ላይ ትገኛለች። በሁለት መንገድ ሊሆን ይችላል። አንደኛው በትሬኒንግ በትሬኒንግ ሌላው ኮንቲነስ ኢንጌጅመንት ነው። ትሬኒንግ ለአዌርነስ ለመጀመሪያ ደረጃ ሊሆን ይችላል። ከዛ በተረፈ ግን ቴክኖሎጂ እጅግ በጣም እየቀያየረ ስለሆነ ኮንቲኔስ የሆነ ስኪል ዲቨሎፕመንት ያስፈልጋል። ሳይበር ሴኩሪቲን ኦር ሳይበር ሬዚለንስ ባህላችን ሊሆን ይገባል። እንደ ባህላችን ቴክኖሎጂ ዩዝ ካልቸር ዲቨሎፕ እንደምናደርገው በዚህ ዙሪያ አሶሴሽኑ ከተለያዩ ድርጅቶች ጋር ከኢንሳ ከሚንት ከፕራይቬት ቢዝነስ ከዩኒቨርሲቲዎች ጋር በመተባበር ትሬኒንግ የአዌርነስ ትሬኒንግ እንዲሰጥ ትልቅ መድረክ አዘጋጅቷል። አሳሳች መረጃዎችና መልእክቶች በተለያዩ የማህበራዊ ሚዲያ ዘርፎች በእጅ ስልክ ሳይቀር እየተላኩ በግለሰብ ደረጃ መረጃዎች ሲበዘበዙ ማየትም የተለመደ ገጠመኝ ነው። በመሆኑም የማኅበረሰቡን የማኅበራዊ ሚዲያ አጠቃቀም ግንዛቤን ከፍ ማድረግም ቁልፉ የሳይበር ጥቃት መከላከያ መንገድ ነው ይላሉ ዶክተር ብርሃኑም። እንደው በቀላሉ እንትን የምንለው በኢሜይል አታች የተደረገን ነገር ዝምላችሁም ማታውቁት አትክፈቱ። ይሄ ቤዚክ የሆነ በጣም ትንሽ ግን እጅግ በጣም ጠቃሚ ነው። ማንኛውንም ዌብሳይት ያለ ምንም ምክንያት አትጎብኙ። የተገኘውን ሁሉ ክሊክ አታደርጉ። እነዚህ እነዚህ ቤዚክ የሆኑ ትንንሽ እንትኖች። ከዛ ቀጥሎ የተለያዩ ምን ማድረግ አለብን የሚለው በተለይ ፕሮቴክት የማድረግ ዲጂታል አሴት ፐርሰናል ኢንፎርሜሽን በአሁኑ ሰዓት ያለው ፐርሰናል ኢንፎርሜሽን ክሬዲት ካርድስ፣ የሜዲካል የፔሸንት ካርድ የሪሰርች ውጤቶች እነዚህ እነዚህ ሁሉ በጣም የተጋለጡ ስለሆኑ ፕሮቴክት ማድረግ የሚገባን ስኪል እና ፖሊሲ ዲቨሎፕ መደረግ አለበት እንላለን። የሳይበር ጥቃት ሆን ተብሎ ያልተፈቀደ የኮምፒውተር ስርዓቶችን፣ መሰረተ ልማቶችና ኔትወርኮች ላይ አጥፊ ሶፍትዌሮችን በመጠቀም በሕገወጥ መንገድ መረጃዎችን በመበዝበዝ ወይም ሀክ በማድረግና አገልግሎትን የማስተጓጎል ተግባር ነው። በመሆኑም የሚመጡ መረጃዎችን ከመክፈታችን በፊት መመርመርና የግል ወይም የተቋማት መረጃዎችን ደግሞ ክፍት ባለማድረግ ጥቃቱን መከላከል የሚቻል ስለመሆኑ ይገልጻል።